የዛሬ የሚያካፈለው የእግዚአብሔር ቃሉ ርዕስ እግዚአብሔር ያስመለጣል የሚሉ ሰዎች። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 16። ትንቢተ ኢሳይያስ እግዚአብሔር በባህር ውስጥም መንገድድ በኃይለኛ ውሃ ውስጥም ናርጋል ማተላለፊያ ያደርጋል። እግዚአብሔር ሰረገላውና ፈረሱ፣ ሰራዊትና አርበኛም ናርጋል ያወጣዋል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ደግሞ ቀርተዋል፣ እንደ ጠዋት ኩስታሪም ጣፍተዋል። እግዚአብሔርም እንዲህ ይላል። የፊተኛ ነገር አታስተውሉ፣ የፊተኛው ነገር አታስተውሉ፣ የጥንቱ ነገር አታስተውሉ። እነሆ አዲስ ነገርም አድርገዋል፣ እርሱም አሁን ይበቅላል። እናንተም አታውቁትምን? እኔ በምድረ በዳ መንገድን በበረሃ አደርገዋል። በምድረ በዳ መንገድን በበረሃ ወንዞችን አደርገዋል። ምስጋና እንድናገሩ እንደናገሩ ለእኔ የፈጠርኩት እስብ የመረጥኩት እስብ አጠጣ ዘንድ በምድረ በዳም ደግሞ ውሃ በበረሃም ደግሞ ወንዞች ሰጥቸዋል። የምድረ በዳ አራዊት አረቦችና ሶርት ምናልከ ያከቡ ያዕቆብ አንተ ግን አልጠራኝ

ብዙ ሰዎች ዛሬ ከየሆነ ቦታ እግዚአብሔር ያስመለጣችኋል። እግዚአብሔር ከሞት ያስመለጣችኋል። ከኢዳ ያስመለጣል፣ ከክሳራ ያስመለጣል፣ ከክፉ ዘመን ያስመለጣል፣ ከመርገም ያስመለጣል፣ ከማጣት ያስመለጣል፣ ከጨለማ ያስመለጣል። ጨበጠርግና እግዚአብሔር ያስመለጣል ብሎ በኢየሱስ ስም ይሁንላችሁ። ብዙ ሰዎች ስትሻገሩ አያለው። ከየሆነ ቦታ እግዚአብሔር ወደ ክብር ያሻግራችኋል። የምትሻገሩ ሰዎች ዛሬ እሁድ አያለው። የኔ ያለ ያለው ምልክት አሜን በል። ብዙ ሰዎች ከከበበባችሁ ኢዳ ትመልጣላችሁ። ከከበበባችሁ የሞት አዋጅ ትመልጣላችሁ። እግዚአብሔር አስመልጦ ያሳያል። አስመልጦ ያሳያል አስመልጦ ያሳያል። ቤታችሁ አይፈርስም፣ ያስመለጣል። ኢኮኖማችሁ አይፈርስም፣ ያስመልጣል። ሞት ቤት አይገባም፣ ያስመለጣል። ማርቶ አሰማም ያስመለጣል። የለቅሶ ቀን የደሳ ቀን ይሆናል። የጭንቀቱ ቀን የደሳ ቀን ይሆናል። የጭንቀቱ ቀን የደሳ ቀን እግዚአብሔር ያስመልጣል። ነዚህን ዝብት ጌታ እንደዚህ ብሎኛል፣ አስመለጣቸዋል። የሆነ ነገር ብነሳባችሁም፣ ከዛም አስመለጣለሁ። ከጠበቁበት ቦታ ሳይሆን ካሰርክብ ቦታ አደርሰዋለሁ። ያስቀመጡ ቦታ ሳይሆን ያዘጋጀው ጋር አደርሰዋለሁ። ያወሩ ሳይሆን ያወራ ጋር አደርሰዋለሁ። የጠረጠርክ ሳይሆን እግዚአብሔር ያሰብኩበት ቦታ አደርስ አይሏል። ያስመለጣል ጨበጠርጊና የሚያመልከው አምላክ የጆጭሮ አምላክ ነው። የዳንኤል አምላክ ነው። የኢያሱ አምላክ ነው። የአብርሃም አምላክ ነው። የሙሴ አምላክ ነው። የነም አምላክ ነው። ያስመለጠኛል ሻባ ያ ራሴ ያወሩባችሁ ነገር ቦታ ያስመለጣ። ከዚህም በኋላ አንተ አዲስ ፍጥረት ነህ። ከዚህ በኋላ አንተ ኒው ጀነሬሽን ነህ። እዚህ ቃል ውስጥ በጣም በሚገርም ነቢዩ ኢሳያስ በባቢሎን እጅ ላይ ለሰባ ዓመታት ተገዝቶ ነበር። ለሰባ ዓመታት ተገዝቶ ነው የሚተናገረው ሰባ ዓመት የሰባ ዓመት የተነበረው በባቢሎን እጅ ላይ ታገስቶ ነበሩ። ታገስቶ በነበረ ጊዜ ነቢዩ ኢሳይያስ ትላንትና አታስብ፣ የቀድሞም ትዝ እንዳትሉ፣ እነው አዲስ ነገር ያደርጋል እሱ ራሱ አሁን ይበቅላል። ማጣ ሳይሆን ማግኘት ይታይናል። ችግር ሳይሆን ማፍተ ይታይናል። ጨለማ ሳይሆን ብርሃን ይታይናል። ምክንያቱም በዚህን ጊዜ ጨለማ ውስጥ ሆኖ ስለ ብራር ነው። የትላንትና ነገሮች ሁሉ ምንናል ያልፋለና። ግዛትን ቦጣላችሁ ቀንበርን ይሰበራል፣ እስራትን ይበጥሳል። ከእናንተ ጫጩ ሰንሰለት ይሰባበራል። የቀድሞ ነገር አታሰሙ፣ እነሆ አዲስ ነገር አደርጋል። እርሱ እራሱ አሁን ይበቅላል። ኃጢአታችሁ አይቆጠርባችሁ፣ በኢየሱስም አይቆጠርባችሁ፣ በደላችሁ አይቆጠርባችሁ ጥፋታችሁ አይቆጠርባችሁ። ኪሳራችሁ አይቆጠርባችሁ። ማጣታችሁ አይቆጠርባችሁ። ድህነቱ አይቆጠር። እዳ አይቆጠር። ዛሬ ኪስ ባዶ ቢሆን አይቆጠር። የትላንትና ታሰቡ የኋላም ርሱ የነው አዲስ ነገር ይሆናል። እሱ ራሱ አሁን ይበቅላል። በህይወት ላይ አዲስ ነገር ይበቅላል። በኑሮ ላይ አዲስ ነገር ይበቅላል ፍዳሪ ለአዲስ ነገር ይበቅላል። በልጆች ለአዲስ ነገር ይበቅላል። አማኝ ተስፋ ቆርጦም አቅም ምክንያቱ የእሱ ተስፋ ቁሳንቁስ ሳይሆን የሰራዊት ጌታ እግዚአብሔርን ስለሆነ ዛሬ ከዚህ አድራሽ ስትወጡ አዲስ ነገር ይሰበሰባሉ። መንገዳችሁ ላይ አዲስ ነገር፣ ቢሮአችሁ ላይ አዲስ ነገር፣ ኦፊሳችሁ ላይ አዲስ ነገር ትራንስፖርታችለ አዲስ ነገር ስትሰባ ቦታ አዲስ ነገር ውሎ ቦታ አዲስ ነገር ስትወጣ አዲስ ነገር ስትገባ አዲስ ነገር ስትሰማ አዲስ ነገር ስትሰብክ አዲስ ነገር ስታገለግል አዲስ ነገር በሄርክበት ቦታ ሁሉ አዲስ ነገር ይሆናልና፣ የቀድሞ አታሳውስቱ፣ የትላንትና ትዝ አትበሉ። ምክንያቱ እስራኤሎቹ ለሰባ ዓመት በባቢሎን እጅ ላይ የተሰጠበት ምክንያት እግዚአብሔር አናቅን ስላሉ እግዚአብሔርን አሳልፎ ለጠላት በራሳቸው ፍቃድ ፍቃድ እናርጋቸው ሰጣቸው። ልክ እዚህ ወደ እግዚአብሔር ስንመለሱ እግዚአብሔር እንደዚህ አለ፣ ለትላንትና አታስ ምክንያቱ እግዚአብሔር ጋር 8 ዓመት ማለት 14 ዓመት ማድረግ ይችላል። ከነቢያት አፍ እጁ ነገር አይሰሙ ቱ ነብይ ማለት